ደማሙ ብዕረኛ በተሰኘው የመንግስቱ ለማ ግለ ታሪክ ዛሬ በፍታ እየተጫዋወትን እንቆያለን እስኪ ስለ መንግስቱ ለማ ትዝታዎቻቸው በእንግሊዝና በኢትዮጵያ ሪቻርድ ፓንክረስት ምን አሉ በምድረ እንግሊዝ ይሉናል ሪቻርድ ፓንክረስት ስለ መንግስቱ ለማ ኢትዮጵያ ከፋሺስት ኢጣሊያ መዳፍ በ1933 ነጻ ከወጣች በኋላ ለከፍተኛ ትምህርት ወደ ብሪታንያ ከተጓዙት የመጀመሪያዎቹ ኢትዮጵያውያን ወጣቶች መካከል አንዱ መንግሥቱ ለማ ነበር። መንግሥቱ ለማን እንደ ደረሰ የለንደን ስኩል ኦፍ ኢኮኖሚክስ ተማሪ ለመሆን የሚያበቃውን ቅድመ ዝግጅት ለማድረግ ሬጀንት ስትሪት ፖሊቴክኒክ እየተባለ በሚጠራ ትምህርት ቤት ተመዘገበ። እኔም በወቅቱ የትምህርት ቤቱ ተማሪ ስለ ነበርኩ እዚያው ተዋውቀን ለአርባ ዓመታት ያህል የዘለቀው ወዳጅነታችን ተመሠረተ። መንግሥቱ ለንደን በነበረባቸው ዓመታት በብዛት ያነብ ነበር። ንባቡ ግን በመምህራኑ በሚታዘዙለት የትምህርት መጽሐፍ ቴክስትቡክ ብቻ የሚወሰን ሳይሆን የፖለቲካል ሳይንስና የፈጠራ ሥነ ጽሑፍም የሚጨምር ነበር። መንግሥቱ በተለይ በክላሲክ ማርከሳዊ ጽሑፎች ንባብ ውስጥ ባያሌው ሰምጦ ነበር። ለምሳሌ ያህል ኢምፔሪያሊዝም ዘ ሃይስት ስቴጅ ኦፍ ካፒታሊዝም እና ዘ ስቴት ኤንድ ሪቮሉሽን የተሰኙትን ሁለት መጽሐፎች በጥሞና ሲያጠናቸው እንደነበርና ማስታወሻዎችንም በጥንቃቄ ይዝ እንደነበር የማስታውሰው ነው። በእርግጥ የመንግስቱ ንባብ በዚህም ብቻ የሚወሰን አልነበረም። የሩሲያን ዋና ዋና የልቦወለድ ደራሲያንና ጸሐፊያነ ተውኔት ዘመናዊ ሽሬ ሥራዎች በከፍተኛ ፍቅር አብዝቶ ያነብ ነበር። በዚሁ መሠረት የጎጎልን፣ የዶስቶየቭስኪን፣ የቶልስቶይን፣ የቼኮቭን፣ የጎርኪንና የሌሎችንም ሥራዎች ሙጥጥ ያደረጋቸው ባጭር ጊዜ ውስጥ ነው። በእርሱ ዘመን የነበረው የኢትዮጵያ ህብረተሰብ ከጥንቱ የሩሲያ ህብረተሰብ ጋር የሚመሳሰልባቸው ጉዳዮች እንደነበሩ መጽሐፍቱ ቁልጭ አድርገው እንደሚያሳዩ ለመገንዘብ ጊዜ አልወሰደበትም። በሕይወቱ ወደ ኋላ አካባቢ ሶቪየት ኅብረት የጎበኘ ሲሆን በ19ኛው ክፍለ ዘመንና እስከ 20ኛው መባቻ ድረስ የተፈጠረውን የሩሲያ ሥነ ጽሑፍ ወደ አማርኛ መተርጎም እጅግ አስፈላጊ ስለ አዘውትሮ ሲናገር ሰማው ነበር። ወደ ምዕራቡ ዓለም መለስ ስንል መንግሥቱ የጆርጅ በርናንድ ሸውን ተውኔቶች በስሜትና በተመስጦ ማንበብ ያስደስተው ነበር። በተለይ ለሸው ድርሰቶች በሚሰነዝራቸው ማኅበራዊ ሂሶች የተነሣ ከፍተኛ ግምት የሚሰጣቸው ሲሆን የጎልስወርዚንና የጄቪ ፕሬሰንም ተውኔቶች አጣጥሞና አዘውትሮ ያነብ እንደነበር ትዝ ይለኛል። እንዲያውም የኋላ ኋላ ከፕሪስሊ ስራዎች አንደኛውን ጠያቂ ወደ አማርኛ ተርጉሞታል። መንግስቱ ደጋግሞ ከሚወረውራቸው አስተያየቶች መካከል አንዱ በአዲስ አበባ የሚገኘው የብሪቲሽ ካውንስል የእንግሊዝ ተዋንያንን በየጊዜው ወደ ሀገራችን እያመጣ የሼክስፒርን ሥራዎች በተለይም ተደጋግሞ የታየውን የበጋ ሌሊት ራእይን ብቻ እንዲያሳዩ ከማድረግ በተጨማሪ የ19ኛው ክፍለ ዘመን የብሪቲሽ ድራማዎችን በይበልጥ ደግሞ የበርናንድ ሾውን ስራዎች ከኢትዮጵያ ሕዝብ ጋር ለማስተዋወቅ ጥረት ማድረግ ይገባዋል የሚል እንደነበር አስታውሳለሁ። ለንደን ተማሪዎች በነበርን ጊዜ በጣም ያስገርመን የነበረው አንድ ጉዳይ መንግሥቱ ስለ ኢትዮጵያ ባህል አስፈላጊነትና ጠቃሚነት የነበረው ግንዛቤ ነው። እንግሊዝ አገር መኖር እንደጀመረ ብዙም ሳይቆይ ከእናቴ ከሲልቪያ ፓንክረስት ጋር ተዋወቀና ጥብቅ ወዳጅነት መሠረተ። ከዚያ በኋላ ስለ ኢትዮጵያ ቤተ ክርስቲያን ትምህርት ትውፊታዊ ሥርዓት በስፋት ይነግራቸው ጀመር። በወቅቱ ስለ ጉዳዩ በምዕራብ አገሮች ዘንድ የሚታወቀው በጣም በጥቂቱ ነበር። መንግሥቱ በተለይ ራሱ ስለ ተማረባቸው የቅኔ ትምህርት ቤቶች ብዙ የሚያውቅ በመሆኑ በዚህ ረገድ የነበረው እውቀትና ኢንፎርሜሽን ሰፊ ነበር። እናቴ ታዲያ በየጊዜው ከመንግሥቱ የሚያገኙትን መረጃ በሚገባ እየመዘገቡ በማስታወሻ ይይዙ ስለ ነበር በስተኋላ ላይ ኢትዮጵያ a cultural history የኢትዮጵያ ባህላዊ ታሪክ የተባለው መጽሐፋቸውን በ1947 ሲያሳትሙ ስለ ቅኔ ትምህርት ቤቶች ባህሪና አሰራር የሚገልጽ አንድ ሙሉ ምዕራፍ ሰጥተውታል። እንደእውነቱ ከሆነ ይህ ምዕራፍ የመንግስቱ የመጀመሪያ የታተመ ስራው ነው ሊባል ይችላል። ከዚያን ጊዜ ጀምሮ የኢትዮጵያ ባህል በሚገባ እንዲጠበቅ ለማድረግ ጥረት ማድረግ እንደጀመረ ትዝ ይለኛል። ለምሳሌ ወደ ጎልማሳነት የድሜ ክልል ከገባ በኋላ የአለቃ ለማ ኃይሉን ትዝታና ቅኔዎቻቸውን እንዲሁም የመጽሐፍ ቅዱስን የኢትዮጵያ ባህላዊ ትርጓሜ በቴፕ ቀርጾ በማዘጋጀት በመጽሐፍ ቅጽ መጽሐፈ ትዝታ ዘአለቃ ለማ አሳትሞታል። እኔ የኢትዮጵያ ጥናት ተቋም ዳይሬክተር ሆኜም ሳለሁ ኩን ኮሌክሽን በሚል ርዕስ በስቴንስል የምትባዛ አንዲት አነስተኛ እትም ማውጣት ጀምረን ነበር። ሐሳቡን አፍላቂና ጠንሳሽ መንግስቱ ነበር። በዚያች ትንሽትም ውስጥ በርካታ ግጥሞችን አትመናል። የመንግስቱ የምድረ እንግሊዝ ቆይታው ያስገኘለት አንድ ሌላ ጠቀሜታ በፈጠራ ሥራዎቹ ላይ ተጽዕኖ የፈጠረበት መሆኑ ነው። ይህ በተለይ በመጀመሪያ አካባቢ ይጽፋቸው በነበሩ ግለ ታሪካዊና ከፊል ግለ ታሪካዊነት ባላቸው ሥራዎቹ በግልጽ የሚንጸባረቁ ሲሆን በተለይ ዘመናዊውን ትምህርት እየቀሰሙ ከአውሮፓ ይመለሱ ስለነበሩ ኢትዮጵያውያን የሚገልጹ እንደነበር የታወቀ ነው። ለምሳሌ ያላቻ ጋብቻ በተባለው ተውኔት ውስጥ ያለው ባህሩ የሚባለው ገጸ ባህሪ የራሱ የመንግሥቱ አምሳል ግልባጭ መሆኑ ለማንም ስውር አይደለም። መንግሥቱ እንግሊዝ አገር መኖሩ በሌላ አቅጣጫ ብዙ ልምድ አትርፎለታል እላለሁ። በተለይ ከአገሩ ሕይወት ጋር ሲነጻጸር እጅግ ሰፊና የበለጸገ ልምድ እንዳስገኘለት አያጠራጠርም። ለምሳሌ አንድ ቀን የለንደን ስኩል ኦፍ ኢኮኖሚክስ ተማሪዎች እያለን በመግቢያው አዳራሽ እዛ ውስጥ ቆመን የዕለቱን የሌክቸር ፕሮግራም ስንመለከት በወቅቱ የብሪታንያ ንጉስ የነበሩት ጆርጅ ስድስተኛ የማረፋቸው ዜናን እንሰማለን። መንግስቱ ታዲያ የራሱን ሀገር የልቅሶ ልምድ እና ባህል መሰረት በማድረግ በእንግሊዝም እንደዚያው ሊሆን ይችላል በሚል ግምት ቢያንስ ለአንድ ሳምንት ያህል ሁሉም ነገር ይዘጋል የሚል እምነት ያድርበታል። ይሁን እንጂ አዳራሹ ውስጥ ቆመን እንዳለን የዕለቱ ሌክቸሮች ያለአንዳች መተጓጎል እንደሚቀጥሉና ምንም እንደማይሰረስ ሲረዳ ሁኔታው በተለይም በትምህርት ቤቱ ሁሉም ነገር እንደነበረ የሚቀጥል የመሆኑ ነገር መንግስቱን ባያሌው እንዳስደነቀውና እንዳስገረመው ትዝ ይለኛል። ሌላው መቼም የማረሰው ትልቁ ቁም ነገር ከታላቁ የአውሮፓ ፈላስፋ ከበርትናንድ ራስል ጋር የተገናኘንበት አጋጣሚ ነው። በዚያን ጊዜ የወጣቶች ጀግና የነበረው ትልቁ ሊቅ የምዕራብና የምስራቅ አገሮች በሰላም አብሮ መኖር የሚያስፈልጋቸው ስለ መሆኑ ለመግለጽ ወደ ትምህርት ቤታችን ይመጣል። ታዲያ ፈላስፋው ንግግሩን ይጀምርና እሱ የሚለው አይነት ሰላምና አብሮ መኖር በዓለማችን እንዲሰፍን ለማድረግ የሚቻለው ሀያላኑ አገሮች በተቻለ መጠን አንዱ ተሰሚነት ባለው ክልል ሌላው ጣልቃ እንዳይገባ በመከላከል ብቻ መሆኑን ይገልጻል። በዚህ መሰረት ሰላም ከተፈለገ ሶቪየት ኅብረት በምስራቃዊ ግማዳ ዓለም ወይም ዶሚናንት እንደሆነች ትቀጥል ዘንድ ሊፈቀድላት እንደሚገባና በአንጻሩም ምዕራባውያን ኃይሎች ደግሞ በአፍሪካና በአብዛኛው እስያ ተመሳሳይ ሁኔታ እንዲኖራቸው መደረግ እንደሚኖርበት ይገልጻል። በዚህ ጊዜ ጭብጨባው ይገመሳል። ጉባኤው በዚህ አስተሳሰብና ፕሮፖዛል መስማማቱና ሰላምን ለማምጣት ያለውም አማራጭ ይኸው ብቻ መሆኑን አሜን ብሎ የተቀበለ መሆኑ ግልጽ ይሆናል። ለመንግሥቱ ግን ሁኔታው እንዲህ አልነበር። አጅር የተቀምጦ ከነበረበት አዳራሹ የኋላ አካባቢ ከማንም ቀድሞ በመነሳት ንግግር ማሰማት ይጀምራል። የአፍሪካ ሕዝቦች የማንም ተጽዕኖና ዶሚኔሽን ሳይኖርባቸው እንደ ማንም አገርና ሕዝብ ነፃ ሆነው መኖር እንደሚፈልጉ በአፍሪካዊነቱ አብራርቶ ገለጸ። ይህ የሚሆነው እንግዲህ አፍሪካን ከቅኝ ገዢዎች የማስለቀቁ እንቅስቃሴ ከመጀመሩ ቢያንስ አንድ አስርት ቀደም ብሎ መሆኑ ሊታወስ ይገባል። ታላቁ ፈላስፋ ወደ ደም ጠላ መንግስቱ ሆዬ ሐሳቡን ቀጠለ። አፍሪካውያን ከዚያ በኋላ በቅኝ አገዛዝ ቀንበር ስር ለመቀጠል አንዳችን ፍላጎት እንደሌላቸው በማስረዳት ተቃውሞውን በይፋ አሰምቶና ራስልን ያህል ሰው ተጋትሮ ቁጭ አለ። ዛሬ በግዙፍ የሥነ ጽሑፍ ሰውነቱ የምናከብረውና የምናስታውሰው መንግሥቱ እሱም በጊዜው ተራማጅ እንደነበረ መገንዘብ ይገባል። ለንደን በነበረ ጊዜ በብሪታንያ በሚኖሩ የኢትዮጵያ ተማሪዎች ማኅበረሰብ ውስጥ ንቁ ሚና ይጫወት እንደነበር፣ በወቅቱ ላዮን ከብ በሚል ርዕስ እያዘጋጁ የሚያወጡት ጋዜጣ አዘጋጅ ሆኖ ይሠራ እንደነበር የማይዘነጋ ነው። በዚያ ጋዜጣ ላይ ታዲያ ወደ ወግ አጥባቂነት የሚያደሉትንና የባለ አባታዊነት የእምነት አዝማሚያቸው ይታይባቸው የነበሩትን እንዲሁም ማኅበራዊ ንቃተ ሕሊናቸው ዝቅተኛ የነበረ ወጣት ያገሩን ልጆች ስለ እብሬታቸውና ከኔ በላይ የለም ባይነታቸው አምርሮ ሲፋለም እንደነበር አስታውሳለሁ። የመንግስቱ የዘውትር ጥሪ ወጣቶች ስለ ሀገራቸው ማህበራዊ እድገት መሻሻል ማሰብና መጨነቅ ያለባቸው ስለመሆኑ ነው። መንግስቱ በላዮን ከብ ጋዜጣ ላይ ሲጽፍ ይጠቀም የነበረው መደበኛ ስሙን ሳይሆን ኢትዮጵያስ በሚል የብዕር ስም እንደነበር ዛሬ ይፋ ሊወጣ ይገባል። በዚያን ጊዜ ግን ከሁለት ወይም ከሶስት የቅርብ ጓደኞቹ በስተቀር የሚያቃል ነበር። መንግሥቱ በዚያ በእርስሙ ስር ነበር እጅግ በጣም ድንቅ የሚባለውን ዘ ቤስት ሲስተም ኦፍ አይዲያስ የተሰኘ መጣጥፉን በ1944 ጸደይ ወራት ላይ በጋዜጣ ያወጣው። ያቺ መጣጥፍ አሁን ከ40 ዓመት በላይ ዕድሜ ያላት ቢሆንም በይዘቷ ያካተተቻቸው ሐሳቦችና ቁም ነገሮች ግን ገና ጠቃሚና አዲስ መሆናቸው አስመስክረዋል። መንግስቱ የኋላ ኋላ እሱ ራሱ ስለ ተራቀቀበት የኢትዮጵያ ሥነ ጽሑፍ ያለውን አስተሳሰብ በሚገባ ያዳበረውና መልክ ያስያዘው ለንደን ነዋሪ በነበረበት ጊዜ ነው ማለት ይቻላል። መንግስቱ ለኢትዮጵያ ሥነ ጽሑፍ የነበረው አስተሳሰብ በቅርጽ ብሔርተኛ፣ በይዘት ተራማጅ መሆን አለበት የሚል ነበር። ከሁሉም ነገር በላይ ግን በእኔ አስተሳሰብ መንግስቱ ለማ በጥንታዊቷና በአዲስቷ ኢትዮጵያ መካከል እጅግ አስፈላጊና ጠቃሚ ማያያዣ ቀለበት ነበረ ለማለት እደፍራለሁ። የመጀመሪያው ትምህርቱን ከጥንቱ የአገሪቱ የቤተ ክርስቲያን ትምህርት ቤቶች የቀሰመ እንደመሆኑ ሕይወቱን በመላ ለክላሲክ የግዕዝ ቋንቋና በአጠቃላይም ለኢትዮጵያ ጥናት አውሏል ለማለት እደፍራለሁ። ይህም ቢሆን ግን መንግሥቱ በሌላ ጎኑ ለማኅበራዊ ዕድገትና መሻሻል ራሱን የሰጠ ዘመናዊ ኢንተለክቹዋል ነበር። ሞት ሲመጣ መንግሥቱ ለማ ስነ ጽሑፋዊ ሕይወት ባጭሩ ከመቋረጡ ጋር አንዳንድ እጅግ ጠቃሚና ከፍተኛ ዋጋ ያላቸው ሥራዎቹ ሳይታተሙ እንደ ቀሩ ማውሳት ተገቢ ይመስለኛል። እንዲሁም ምንም እንኳን መንግሥቱ በዋነኛነት የሚጠቀምበት የመጻፊያ ቋንቋ አማርኛ ቢሆንም፣ ቀዳሚ ተግባሬና ግዴታዬ ሥራዬን ለኢትዮጵያ ሕዝብ ማቅረብ ነው የሚል ጽኑ አቋም ስለ ነበረው አንድ ትልቅና አብሮት የኖረ ምኞትና ተስፋ ግን እንደ ነበረው የማረሳው ነው። ይኸውም በታሪካዊና ባህላዊ ይዘቱ እጅግ የበለጸገውን የአባቱን የትዝታ መጽሐፍ ወደ እንግሊዝኛ ተርጉሞ በማሳተም ሰፋ ላለ ዓለም አቀፍ መድረክ የማቅረብ ቁብ ነበር። የመንግሥቱ ሕልምና ፍላጎት በዚህም ብቻ የተወሰነ አልነበረም። በሕይወቱ የመጨረሻ ምዕራፎች ላይ ያለ ከጻፋቸው ተውኔቶች መካከል በፋሺስት ኢጣሊያ ወረራና ቀኝ ግዛት ዘመን ላይ የሚያተኩረው ጸረ ኮሎኒያሊስት የተባለ ተውኔቱ ወደ ኢጣሊንኛ ተተርጉሞ ለዛሬው የኢትዮጵያ ጸረ ፋሽስት አዲስ ትውልድ ሲደርስ ለማየት ይጓጓ ነበር። ምን ያረጋል! ዛሬ ሕልሙ እውን ሆኖ ከቅርብ ጊዜ በፊት ተውኔቱ ወደ ኢጣሊኛ ቋንቋ መተርጎሙን ላንዳፍታ እንኳን ቀና ብሎ ለማየት ቢችል የቱን ያህል ደስ ባለው ነበር። ምንድንነው ሰበቡ? ለምንድንነው አልኩኝ ለምን ምክንያት ይህ ዓለም መኖሩ አዱኛ ሕይወት ሕፃን መወለዱ አርጅቶ ሊሞት ለምንድን ነው አልኩኝ፣ ለምን ምክንያት